በስድብ ልመልስ እችላለሁ፣ በዘዴ አድርጌ ልመልስ እችላለሁ። ድምፅ ማንንም ሰው ጸቅ በል አልልም። ሌላም ደሞ አሁን አሁን እኔ ለምሳሌ ከሆነ ሰው ጋር ተጣልቻለሁ ሰሞኑን። ከዛ አብራ የምታሸረግል ከጀርባ አለች። የምታስወጡ ስቱስ አየሻት፣ ያ ተሰርታ እንዲህ ብላ ምንገር ከስር ታለቀልቃለሁ። ከዛ አየኋት፣ አገኘኋት፣ አደለ ቴዲ፣ አብረ ከምን ጋር ያለ በርበሬ አብረ ወቀስ፣ አብሬ ወቀትኳት ገባ ካደለ አብሬ አውቀቷል ከኋላ ለምን አልነኳት አልደረስኩባት፣ ለምን ታሸረግዳለ ብዬ መተዋት አብሬ ማለት ነው። እንደዚህ እንደዚህ እንደሌላው ደግሞ ምን አለ መሰለሽ አለ አጋጥማል። እናንተ የመስማማት የመስማማት እንትን የላችሁም የላችሁ። አሁን እዚህ ቲክቶክ ላይ በጣም ብዙ ካየ ሂድ፣ በጣም ብዙ ሰው ተጣልቶ ተታርቋል፣ ተጣልቶ ተስማምቷል ምናምን ከእዮዳብ ጋር የመስማማት ነገር የላችሁም። ምን ሆኔ ከእንደዚህ አይነት ሰው ጋር ለመስማማት አይደለም አንድ መድረክ ላይ አይዶ ነው። ለግ ስለነገ አላስብም። አንደኛ እኔ እንዳልኩሽ እኔ በመር የምንቀሳቀስ ነው። አሁን ለምሳሌ ሚስጥሬ ብለሽ ከነገርሽ የሆነ ነገር ይበል ራስሽን ተጠራጠር እንጂ እኔ በጣም ሰው አከብር አለው እያስባል። ባላከብር እንኳን ለማክበር ምን ለማመድ ልኝ እነዚህ ቲክቶክ ላይ የምታያቸው አብዛኞቹ የሚታረቁሽ ነገ ሊያዋርዱሽ ነው። የመጨረሻ ባለጌ ታውቂያለሽ። እንደዚህ አይነት ሰው ምን ያደርግልኛል? ያው ከኔ ጋር አንድ ላይ ቁጭ ብሎ የሚያወራው ምን ምን እንዳይሆን ምን የሚያገናኝ ነገር አለ? አመት አላየሁትም። እሱም እንደዛ ነው ብሎ ካሪግ በሌላ ነገር ላያኝ ይችላል። እሱ የተሰማው እኔ እኔ አሁን ሆነ ለመናገር የዛን ቀን እግዚአብሔርን ልብ አላልኩኝም። አሁን እሱ ያለው የሚለው ምንድን ነው? እኔ ሰው ከደረሰብኝ ከዚህ በኋላ ሰው እኔ ካልነካኝ አልነካም፣ ትቻለሁ። እንደ በፊቱ አይደለም እሱ ያለው ነው ያለ፣ እንደ በፊቱ አይደለም። በፊት ላይ ወይ ለሰው እታላል፣ ወይ በማያገባኝ ገብቼ ሆነ። አሁን ላይ ግን ያለኝ አመለካከት ሰው ካልደረሰብኝ አልደርስም ስሜ ግን ከተጠራ አቤት ወዴት እንዴት ብዬ ብዙ መልሳለሁ እና ያ ኮንተንቱ ከሆነ እኔ እንዴት እንደማድረግ አውቃለሁ አሁን እኔ ሰው ሲያስቀይመኝ እንዴት እንደማዋረድ አውቃለሁ እንደዚህ አሁን ባኬንድ ፎርስ በመመላለስ ከሆነ ማለት እሱ ይመችዋል እየተካነበት ነው ስፔሻላይ ያደረግበት ሊሆን ይችላል ግን እናቱ የወለደችው ማንም ሳልደርስበት ከደረሰብኝ እንዴት እንደምሰብረው አውቃለሁ

ላይ ተከባብራችሁ ምናምን አላ ተብሎ ቅርታችሁ ባይ ደስ ይለኛል። የቤታ ሰው ከበደልኩኝ ዝቅ ብዬ ቅርታ እጠይቃለሁ። ግን ያለ ምክንያት ያለ ምክንያት ዝም ብዬ ተናገር ያላል የሚቆሰቁሱኝ። እኔ ብዙ ጊዜ እኔ አልመልስም እኮ አሁን ስለጠየቅሽኝ ነው። በነገርሽ ላይ ይሄ አሁን ይሄ ውይይት ጥብስ ነው በቃ። ለልጅ ሰርግና ምላሽ ነው በቃ ማን በቃ እንደዚያ ጊዜ ነው። ብዙ ብዙ ነገር ሊሆን ይችላል እና ፖይንቱ እሱ አይደለም ፖይንቱ እናትን እንዲል አድርጋት ብሎ ተናገረኝ መጠየቅ ትችያለሽ እኮ ዘንድ ቆርጦ ሚያሳያቸው እኔ የመለስኩ የእኔን ምላሽ ነው ሰዎች የሚያንሸራሽሩት የኔ እናት ሴት አይደለች እንዲ ሴት አታ ወርም ካልሽኝ እናትን እንዲል አድርጋት ካልሽ የኔ እናት ምን ሴት አለች መመለስ የለብኝ ይሄን ብለሽ የዛሬ ሶስት ዓመት ምናምን የሆነ ነገር ነው ከዛ በኋላ ግን እሱም በፀበሉ ወይም በፀበሌን ያለሁት እና አይዶ ነው ለምን እንዳነሳ አላውቅም ይህን ጉዳይ አይ እሱ አንስቷቸው እኔን ደግሞ፣ የዛን ጊዜ ስታወራ ልብ አላልኩኝ። ማርያምን እኔ ማንሳትንም አላስተዋልኩም። ሳልኩ እኔ ነው ስሜን ምንድነው? ጫማ እኔ እንደውም የመሰለኝ ሌላ ሰው ነበር። ጫማ ጫማ እኔ ነኝ የገዛሁት የመጀመሪያ ሰው ቤት የገዛሁት የመጀመሪያ እኔ ነኝ ሰው ምናምን የሚለው ማን ነው ብለህ ስትጠይቀኝ መሰለኝ። ምን ያለበት ምን አይችልም ይላል ሀገሬ ሰው ሲተረ ምንም ላደረገው አልችልም። እንግዲህ ይሄ ሁሉ ነገር ስድብ ለእኔ ብሎ ስድቡን ተሻምቶ ወይ ሁሉ ነገር የኔ ነው ካለ ምንም ልናደርቀው አንችልም። እኔና የቴዲ ቤተሰቦች በራሱ ዛቤ ያሽከርከር ሌላ ምን ሲያምሮ ይቀራል እንጂ እኔ ባኬ እንደፎር ከሱ ጋር የተመላለስኩኝ አይካንት በቃ እኔ ቅድም ለምንድነው ጋይ ሴ የሚያነሳት አሁን እንደድንገት ደግሞ ቀልዳላ እየቀለድን ደግሞ የሌላ ሰው ሰው የሚነሳ ነገ ደግሞ ለጥፎ ይሄዳሉ፣ ይሄዳሉ። በሁኔት እንደሱ የሚመቸው ከመለሽለት በቃ ለሱ ኮንተንቱ ነው። በቃ እንደዚህ አይነት ሰዎች ኮንተንታቸው ነው። አይ በዚህ እንኳን አይናገርም፣ ያው ክፉ አልተናገርም። በዚህ እንኳን አይናገርም እንጂ ከፈለገ በዚህ በዚህ አይናገርም፣ አንተም አትናገርም። እኔ ለምን በነገርሽ ላይ አንዴ ያስገርመኝ አንድ ሰዓት በስልክ በጣም እንደዚህ ለሶስት ሆነን አውርተን ቴዲ ለካ እንደዚህ አይነት ልጅ ነው፣ በጣም የምትገርም ልጅ ነው ብለው አውሩቶን፣ በሰከነ መንገድ አውሩቶን። ልጅ ሶስተኛ ሰዎች አሉ፣ በጣም ተጫዋውተ፣ በጣም ተገርሞ ተደበቀ። ተላይ ብየው፣ ጠዋት ሰዎችን ሰብስበው ያሰደበኛል። ይሽ ምንት ያለሽ? አሁን ለማመን አይከብድም። እሱ ብቻ አይደለም ፖላይት በፖላይትነታቸው ያመሰገንሽላቸው ሰዎች አሁን እንደዚህ አይነት ሰዎች አሁን አመስግነሽ ኦኬ ቴንክዩ በጣም እንደዚህ ነው በቃ ሚስ አንደርስታንድ ግ ነበረሻ አውርተሽ የተላለፍሽውን ነገር እንደ ፍርሃት ይቆጥሩታል እና እንትን አይደለም ትንሽ የሆነ አይሆን ነው። እንዴት እየላሰች እኔ ያናግረዋለሁ። እሱ አሁንም ይህንን ሲጀመርም ይሄን እንድትልቅ ነገር አድርጉትኝ ዛሬውን መቼም እሱ የማያወራም አቃለሁ። እኔ ስድብ ከሆነ ግን ቁም ነገር እኔ እግዚአብሔር በዚህ ሲባሉ ሰዎች ቃል ገባልሻለሁ እኔ ቴዲ በዚህ በዚህ በዚህ በዚህ ሳልደርስብህ ደርስብኝ አስቀይመኛል የምትሉ ሰዎች ካላቸው ህዝብ ባለበት ሰባት ጊዜ ወይ አንድ ጊዜ አይደለም ሰባ ጊዜ ሰባ ይቅርታ አላቸው። እኔ ደርሽባቸሁ ሳልደርሱብኝ እኔ ደርሽባቸሁ ያስቀይምኳቸሁ ሰዎች ካላችሁ ማለት ይሄ ነው። ቤታ አይ በቃ አይ በጣም ብዙዎቹ ላይ የሚያ ታቃለጋ ቡና ወሬ ቀይር እያሉ ነው። ነገ ደግሞ እንቀይር እንቀይር፣ ስለሚያውቁ ቢስማሙ ደስ ይላል። ካልሆነ ደግሞ ተከባብሮ በርቀት ቴዲን እንቀጥቅጠው፣ ቴዲን እንቀጥቅጠው። ባለፈው ኃይለኛ ጥያቄ ነጠቀ፣ እንቀጥቅጠው። ቤታዮን ባለፈው ቀጥቅጣኝ የሄደችው ጎበዝ፣ እያንዳንዳ አስለምልኝ ደግሞ ቤታ አስለመሽኝ፣ ታታታ እኔ ማስለመድ ላይ እኮ ጎበዝ ነኝ። ታብታብ አድርጉ ሼር አድርጉ፣ ምናምን እንደዛ በላቸው። ከዛ ስፒድ ይመጣል። አሁን ተዘጋጁ ለዛ። አስለምዳለሁ። ኧረ ችግር የለውም። ጎበዝ ነኝ እኔ። ሳስለምድ ስንት ነገር ስንቱን እንዳስለምድኩ ብታውቅ። ቲክቶክ ታብታብ አድርጉ። ሌላው ግን ባይሆን የብዙ ሰዎች ኮመንት

ሌላ ምንም ነገር በፍጹም በፍጹም፣ ትሄድ እንደዛማ እንዳታስቢ። ቅርባት ይላሉ ምን እንደሆነ አላውቅም፣ ግን ጥሩ ጥሩ ነገር ነው ማርያም የሚጽፉት። ይሄ አስታርቅ ነው። ማንን ብለው ነው ነው ምን እንደሆነ አላውቅም። ማንን ነው እራሳቸው ሰዎች አንዳንዱ እዛ ጋር ደግሞ፣ ኖ ኖ ኖ ኮመንቱ እንዳለ ቴዲ ሞሉት ነው ኖ ነው እያሉ፣ ከማን ጋር ነው ከማን ጋር እንደሆነ ምን አውቃችሁ ነው፣ ከማን ጋር እንደሆነ ነው በምን አውቃችሁ። ማርያም ነው ኖ ነው ከማን ጋር እንድንታረቅ በምን አውቃችሁ ነው። ፈንጂ እንዳረቅ ጭልኛል ታራዊ ተግኗዋሪ እጎ አምላኪ ወይ አልታረቅም ብለሽ ፋይል ይዘጋሻባቸው ሰዎች አሉ አሉ አሉ። እውነት ለመናገር ቁም ነገር አሁን ከጠየቀኝ መቼም አልታረቃቸውም ያልኳቸው ሰዎች አሉ። ከጊዜ በኋላ ደግሞ ጊዜ ፈርዷል አለ እታረቃቸዋለሁ ያልኳቸው ሰዎች አሉ። ይቅርታ የጠየቁኝን ሰዎች ደግሞ ወዲያው እታረቃቸዋለሁ። እስከ ወዲያኛውም አልታረቃቸው ሰዎች አሉ። ማየትም አልፈልጋቸው ሰዎች አሉ። እኔ እንደዚህ ነው። የተቀሩት ደግሞ ቀንገርክ፣ የተቀሩት ደግሞ ቴዲ ባልታረቅም ግን ተከባብረን የምንተዋቸው ሰዎች አሉ። በርቋል አይደል? ሳንደራረስ ተከባብረን ይመች፣ ከአንተም በፊና እኔም በፊና የምላቸው ሰዎች ደግሞ አሉ። ከድሮ ከነበረን ከበፊቱ ጥሩነት አይቼ ያንን ነገር አይ ማጋኑ